ሲያው ብርታቱ መስጠቶች ጠንክረሽ መብርታት ብቻ የሚጠበቅብሽ በኋላ ያለፈው ነገር በጣም ጓጉታችሁለት ስጠብቁት ሲጠብቁት የነበረው ነገር የሆነ ሰዓት ላይ ሲደርስ ደግሞ ሰዓቱ ሲደርስ ላታገኙት ወይ ደሞ ላታደርጉት ይችላላችሁ። ነገር እንደዚህ አይነት ነገር ደግሞ ለበጎ ነው ብሎ ነው የሚታለፈው ብዬሽ አስባለሁ። ሁላችንም ሂያጅ ነን፣ እዛው ነው ቦታችን። በቻልነው አቅም ለሰው መጥፎ ባንሆን መጥፎ ቃል ካፋችን ባይወጣ። ሰላም ሰላም፣ እንዴት ናችሁ የፍቅር ፋሚሊዎች? እኛ በጣም ደህና ነን። ሰላም ናችሁ ሆይ? እንደ ጠፋን እናውቃለን። ጠፍተናል፣ በጣም ጠፍተናል። አሁን በኋላ እንጠፋ ምናምን ብለናችሁ ነበር አሉ። ግን ስለጠፋን በጣም ይቅርታ። ትንሽ የቤተሰብ ሐዘን አጋጥሟት ነበር ፍቅርና፣ ሁላችሁም አይታችሁታል፣ ፖስት ማድረጋ ስለነበረ ሁላችሁም የሚያያችሁት ነገር ነውና፣ ትንሽ ሐዘን ምናምን ላይ ስለነበረች ነው። ለዛ ነው የጠፋ ነው። ከአሁን በኋላ ላለመጥፋት በጣም እንሞክራለን ምናም ብለን ነበረ እንግዲህ አንዳንዴ የሰው ልጅ ነውና የሆነ የሚያጋጥም ነገር ይኖራል በጎን ምናምን ለዛ ነው ከአሁን በኋላ ላለመጥፋት በጣም በቻልነው መጠን እንሞክራለን እንበዛለንም በደምብ እናንተ እንዳላችሁ ኦዲንስ ነው ዋን ነው እናንተ የእናንተ ፍቅር ነው እንደዚህ ቶሎ ቶሎ እንድንመጣ የሚያደርገን እና ብቻ ከአሁን በኋላ ላለመቅረት በጣም እንሞክራለን በጣም ላለመጥፋት ስለዚህ እሷን መታለች እንግዲህ ከዛ ሀዘን ትንሽ ቢሆን ተጽናንታ አገግማ መታለች ያው ከአሁን በኋላ አጠፋም ብዬ ተስፋ አድርጋለሁ። እሷም በእኔ በኩልም እንግዲህ እንደ ፈጣሪ ፍቃድ አልጠፋም ብዬ አስባለሁኝ የሚሆነውን ደግሞ አብረን ማየት ነው እና ዛሬ እንግዲህ እሷንም ላገኛት ፈልጋለሁኝ አንዳንድ ነገሮች የምናወራለን። ባለፈው ቡታጅራ ሄዳለሁ ምናምን ብያችሁ ነበር ለመስቀል፣ እና በአንዳንድ ነገሮች ሳልሄድ ቀረሁኝ። አልተመችኝም ነበረ። አንዳንዴ የሆነ ማለት በቃ በጣም ጓጉታችሁለት ስጠብቁት የነበረው ነገር የሆነ ሰዓት ላይ ሲደርስ ደግሞ ሰዓቱ ሲደርስ ላታገኙት ወይም ደግሞ ላታደረጉት ይችላላችሁ ያን ነገር። እንደዚህ አይነት ነገር ደግሞ ለበጎ ነው ብሎ ነው የሚታለፈው ብዬ አስባለሁ። እና በጣም ጓጉቼ ነበር ለመሄድ አብሬያት፣ በጣም ፍላጎትም ነበረኝ ምክንያቱም የመጀመሪያ ጊዜ ነው ወደዛ የምሄደው። መስቀል እንደዚህ አይነት ነገር አክብሬ አላውቅም። እና ያው እንግዲህ ብቻዋን ሂዳለች። ሂዳም ያው ብዙም ያን ያህል የሚያስደስት ጊዜ አላሳለፈችም። እንዳያችሁት ሐዘን ላይ ነበረች። እንግዲህ በቀጣዩ ኔክስት እንግዲህ በዛን ሰዓት ስንሄድ። አሪፍ ነገር አሪፍ ጊዜ ይኖረናል ይኖራናል ብዬሽ አስባለሁ። አሪፍ ጊዜ እናሳልፋለን እንግዲህ ቀጣይ ቀጣይ መስቀል ያደርሰን ለዛ ያደርሰን እንጂ አሪፍ ነገር ይኖረናል። አሪፍ ጊዜ እናሳልፋለን ብዬሽ አስባለሁ። ባለመሄዴ በጣም ጸጥቶኛል በጣም ቆጭቶኛል። ግን በቃ እንደ ፈጣሪ ፈቃድ ነው እና ሁሉም ነገር የሚሆነው ችግሬም ለበጎ ነው ብዬ አስባለሁኝ። እና እንግዲህ ከዚህ በኋላ በደንብ ብዙ ነገሮች እንሰራለን። አንዳንድ አንድ ነገሮችም አሉ ያሰብናቸውም በጣም ብዙ ነገሮችም አሉ፣ ሁላችንም የምታዩት ነገር ነው እንግዲህ እናያለን ብዬ አስባለሁ እና እንግዲህ በዚህ መልኩ ነበር በዓል ያለፈው። እኔ ጋር በዓል እንግዲህ በምን መልኩ አለፈ መሰላችሁ? ያው አገር ቤት ምናምናም ያላችሁ የምታውቁት ካላችሁ በዓል ሲታሰብ ምናምን ያው ከግሩፕ ከጓደኞቻችሁ ጋር ምናምና ሆናችሁ ደመራ ምናምን ይኬዳል። አንዳንድ ቦታዎች ፕሮግራሞች ይኖራሉ፣ ስለት ምናምን ይኖራል። ብቻ በጣም ብዙ ነገሮች አሉ። እንደዛ እንደዛ እያደረግን ያምና የተሳሉትም እያስገቡ ስለታቸውንም ለቀጣይ አመት እየተሳሉ ምናምን ልክ እንደዛ መልኩ ነበር ያሳለፍ ነው። እንደውም የሆነ ጨዋታ ሰምቼ ነበር። አንዱ ምን አለ የዛሬ አመት ጊደር ተስሎ ምንድን ነው ጊደሩን አስገባ ምናምን ሲባል ኧረ እኔ ጉደር ነው ያልኩት ምናምን አለ። እና ይህን ጨዋታም እንግዲህ እየሰማንም እያል ካሪፍ ጊዜ አሳለፍ። በዓል በዚህ መልኩ ነበር ያለፈው። ብቻ ደስ ሲል ነበረ። ታጅራ ሳልሄድ ቀረው። እዛ ብሄር ኑሮ አሪፍ ነገር አሳልፋለሁ። በደንብ ነበር የምንፈለገው ጉራጌ ምናም እጂ እንደዚህ አይነት ነገሮች ማሳለፍ በጣም ቀንቻ አለው። አብዛኞቹ ጓደኞች ሄደው ነበርና እያሳዩ ቪዲዮ ምናም ቀቅቤው ምናም ክትፎ ምናምን ቆጮ ምን የሌለ ነገር ነበር። ብቻ ደስ ይል ነበረ። ያው እንግዲህ የፈጣሪ ፍቃድ ነው። ሁሉም ነገር የሚሆነው በሱ ፍቃድ ስለሆነ አልሄድንም። እንግዲህ በቀጣዩ እንሄዳለን። ኦዲንስም እንግዲህ ጠፋች ጠፋች ጠፋች ጠፋች እያላችሁ ነበረ። እሷ ከጠፋች ለምንድን ነው አንተ እንኳን የማትመጣ ምናምን ስትሆነ ነበርና እኔ ያው እሷ በደንብ እንትን እንድትል ስለፈለኩ ነው። እኔ ምንም ነገር አልፖሰትኩም ነበር፣ ካያችሁ። ምክንያቱም የእሷ ሐዘን ማለት የኔ ሐዘን ነውና ለዛ ነው እኔ ምንም ነገር አልፖሰትኩም፣ ምንም ነገር ማላረኩም፣ እሷ እስከምትመጣ እየጠበኩ ነበረ ሁሉም ነገር እና እንግዲህ መታለች። ካሁን በኋላ አንጠፋም፣ በፖስት እንዳጨናንቃቸዋለን ምናምን ስለዚህ እንግዲህ ከዚህ በኋላ ላለመጥፋት በደንብ እንሞክራለን። እሷ ደግሞ ትምጣና በጣም ብዙ ነገር እንጫወታለን፣ እናወራለን። ስለ በዓሉ እንጠይቃታለን፣ ስላለው ነገር አብረን እናወራለን። ከእሷ የምትመጣለች አሁን እንጠብቃት እንግዲህ። ታረፍዳለች መሰለኝ፣ በጣም እያረፈደች ነው። ባለፈውም አረፈደች፣ ምናም እያላቸው ነበረ። ችግር የለም ብታረፍድም እንጠብቃታለን። ኖርማል ነው። ከዚህ በኋላ ግን ካረፈደች ያው ቅጣት እንጠብቅባታል ማለት ነው እና እስኪ እንጠብቃታለን። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል። የኔ ፍቅር፣ የኔ ወለላ ቅድሚያ ምሰጥሽ ከምንም ለእኔ በምድር ላይ ያለሽ ጉዳይ ነሽ፣ የእኔ ጉዳይ የኔ ኑሮ ከአሁን በኋላ በስተመጨረሻም እንግዲህ ተጠባቂዋ እንግዳ መታለች ማለት ነው። ዌልካም ዌልካም ብለናል። እንዴት ነሽ? እንኳን ደህና መጣች። ቪዲዮ ይዣለሁ ዛሬ አልነገርኩሽም፣ አልነገርኳትም በዚሁ አጋጣሚ ሁላችሁ እንድታውቁ። እንዴት ነሽ? ደህና ነሽ? እንዴት ነው? ተረጋጋች፣ ተጽናናች፣ በደንብ በረታች። ዋናው ነገር እሱ ነው። ያው ሁላችንም ወደዛው ነን፣ እዚህ ምድር ላይ የሚቀር ነገር የለም። ያጋጥማል እንደዚህ ዓይነት ነገሮች። አንቺ ያው ብርታቱን ሰጥቶሽ ጠንክረሽ መበርታትሽን ነው የምጠብቅብሽ። ከሆነ በኋላ እንግዲህ ያለፈው ነገር አልፏል። ዝሩ ሁላችንም ወደዛው ነን ማለት ነው መራንሽ ነገር ግን ተመችቶሻል? ክትፎ፣ እኛ እዚህ በጥብስ ነው ክትፎ የለም እዚህ። አይ የለም ክትፎ ምናምን አይታሰብም። አንተም እኮ እንደ ጓጓ ቀረ። እኔማ እንግዲህ ምን ይደረግ። በጣም የምጓጉለት ነገር ወይም ደግሞ ቀድመሽ የምታወሪለት ነገር የምሳካት ፕሮባቢሊቲ በጣም ዝቅተኛ። በጣም ጓጉተን በጣም አስበንበት ነበር ያላሰብንበት ነገር የለም ነበር። በጣም ብዙ ነገር በጣም ብዙ ነገር ጓጉተን ነበርና ስለጓጓውለትም ነበር መሰለኝ ይሄ ነገር ሀፕ ያደረገውና ማለት በቃ በኔም በኩልም በጣም ያልጠበኩን ነገር በጣም ትልቅ ነገር እነግርልሻለሁ ለአንቺና፣ ያ ነገር ሆነብኝ እንጂ ምንም አይነት ስራ ምንም ምንም ምንም ምን አቋርጬው መሄድ ይችል ነበር፣ ግን የፋሚሊ ኬድ ነበር እኔ ጋ የሚያጋጠመው ነገርና እንግዲህ አልሆነም። ሁሉም ለበጎ ነው። ሁሉም ለበጎ ነው። ሲወደደውን አደረገ። እንግዲህ እኛ መኖር ነው። ኖርማል ነው። በቀጣይ አመት እንግዲህ አሪፍ ጊዜ እናሳለፋለን ብዬ አስባለሁ። ኧረ በስመ አብ በጣም ያሁን ያሁን ነው። አንቺም እንትናላልሽ፣ አንቺም ያው እንደፈለግሽው አላ እንትን አላልሽም። ምንም የሚያረግሽው ነገር የለም። በቀጣይ እንግዲህ አሪፍ ነገር በሬያችንን አርደን ምናምን፣ ክትፎው ምኑ ምኑ አረቄዋን አሪፍ ነው። ችግር የለም። ጎንደር ደግሞ ዝዳት አለ ለጥምቀት። ወይ ወይ ታታ አሁንም ነገር ነው። እንደኔ ከሆነ እንዳትጓጊ፣ አለመጓጓት ነው። አለማውራት፣ ለሰው አለማውራት። እንደዚህ በቃ ካሁን በኋላ ጎንደር እኮ ለጥምቀት ይሄዳል ምናምን ካለሽ እና ብንሄድ ደስ ይለኛል። እንደ ፈጣሪ ፍቃድ እንግዲህ ፈጣሪ ከፈቀደ እንይላለን ብዬሽ አስባለሁ። አዎ እንደ ፈጣሪ ፍቃድ ነው፣ ሁሉም ነገር እንደ ፈጣሪ ፍቃድ። አንተ ግን ከቤተሰቦች ጋር ልታጠላኝ ነው መሰለኝ። በጣም ናፍቄያቸዋለሁ። እውነት እነሱ ናፍቀውኛል ይመስለኛል። እና በጣም ብዙ የተጨነቀ ኦዲየንስ ነበር በእውነት በውስጥ በኩል በውስጥ በሳውን በጓደኞቼ ምናምን ብዙ ሲያስጠይቁኝ ነበርና በጣም አመሰግናለሁ ከጎኔ ስላላችሁ በደስታዬም ጊዜ ብቻ ሳይሆን በከፋኝ ሰዓት በአዘኝም ጊዜ ከጎኔ እንዳላቸው አሳይታችኛል። የኔ ምርጥ ቤተሰቦች እና የኔ ምርጥ ቤተሰቦች በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። እንግዲህ ያው እኔና ሊክስም ያው ቃላችንን አላጠፍርም ማለት በትክክል ትወልት ሆኖ እንመጣለን፣ በሰዓታችን እንመጣለን፣ ለበዓሉ እንዲህ እናደርጋለን ምናምን ብለን ነበር። ያው ለእኛም ይሄ ነገር ድንገት ነው የሆነው፣ ያላሰብነው ነገር ነው የተፈጠረው። እና ከዚህ በኋላ በዓሉንም ቢሆን ደግመንም እናከብራታለን እንጂ ያለቀኑ ከአምባራ እናንተን ለማስደሰት እኛም በጊዜያችን ለመምጣት አይደል። ዛሬ አርፍጃለሁ እንዴ ና ትንሽ አርፍ ደርሻል። ትንሽ እስካሁኑ ግን አሪፍ ነው። በጣም አሪፍ እያሻሻልኩ ነው። እያሻሻል መስክሮልኛል። እያሻሻልኩ ነው። እናንተ ጋር ደግሞ ለሁለት አሻሽለን ተጋግዘን እንመጣለን የኛ ውድ ፋሚሊዎች። እናንተ ጋር ባሉ አሪፍ ነበር ብዬ አስባለሁ። አንተ ጋር እንዴት ነበር? በዓል እኔ ጋር አሪፍ ነበር። ምንም ነበር ቆንጆ ነበር። አሪፍ ሞመንት ነበረ ጓደኞቼ ጋር ምናምን ነበረ ፋሚሊም ጋር ነበርኩ ብቻ አሪፍ ጊዜ አሳልፈ። ያለው እኔም አቅምህን እንትን ጠገንክ ከፕራንኩ በኋላ ባይዘዌ፣ ለካ አልነገርሻቸውም። አንተ አልነገርካቸውም? እኔ አልተናገርኩም። እስካሁን ምንም ነገር አልተናገርኩም። ባይዘዌ ፋሚሊ በጣም ከባድ ፕራንክ አድርገው ነበር በጣም አልተፖስተም እሱ ቪዲዮ ግን ፖስት አለው ማርያም ፖስት አለው እና አ ፕራንክ ተደርገ አላውቀው ነበር እስከ አክቹአሊ እስካሁን ማለት ነው ግን በቃ ባለፈው ፕራንክ አደረገችኝና ስማን በጣም ከባድ ነበረ ይሁን ደነገጥኩ ላይክ ብቻ ታዩታላችሁ እኔ አልናገርም ምን ታዩነው ፈልገው ጌታ ምክንያቱም በቃ የቪዲዮ ለፖስተው የሰራን እለት ነው ድንገት እኔ ለቅሶ የተነገረኝ እና በዛው ነው ቡታጅራ የሄድኩት እና እሱን ቪዲዮ ባለመኮሰፌ እኔማ ፖስተዋለሁ እና በቃ እግዚአብሔርን ፕራንክ የማድረግ ሀሳብ አለ። አሁን ከሁን በለኔ በጣም በሀይለኝ ወደዛው በቀል በቀል በቀላት አለኝ። አንድ እኩል ነን እስካሁን ባለፈው ፕራንክ አድርጊያት ነበር በጣም አሁን እሷ ማድርጋኛለች። አንድ እኩል ነን ይለይልናል ይለይልናልመፋሰስ ነው በኋላደነቀማፋሰስ ቢሆን እኔ ፕራንክ ተደርጊያለሁኝ ያን ነገር መበቀል እፈልጋለኝ በቀላት በጣም በኃይለኛ ነው ፕራንክ ያስደረገችው። ማለት በቃ እኔ ራሴን መቆጣጠር እስከሚያቅተኝ ድረስ ማለት ነው። ጌታ እና ምን አለ ነበር፣ ካሜራማኑን ይገላገለን አቋርጡ። ያ ሴት ልጅ እንደዚህ ልቀብራት ነበር። ቪዲዮ ነው፣ ችግር የለም። ፕራንኩን እንግዲህ ታዩታላችሁ። አሪፍ ፕራንክ ቪዲዮ ነው። አለቀቀችውም። ለምን እንዳለቀቀችው ራሱ አላውቅም። ያጓጓች ነው አረ፣ የዛ ልጅ በቃ ያ ነገር ሀፕን አደረገ ሄድኩኝ፣ ከዛ በቃ ሳይለቀቅ ቀረ። እኔም ለቅሶ ላይ ነበርኩኝና ቪዲዮ ራሱ ቲክታክ ላይ ፖስት ቼ፣ የድሮ የሆነ ጊዜ ከየለን ጋር ቪዲዮ ስንሰራ ነው፣ እና የዛ ልጅ የተቀረጸ ቪዲዮ ነው። ቲክቶክ ላይ ፖስት ቼው። ባሀዘን ትጨፍሬ የለሽ ምናምን ብዙ ኮሜንት አለ። እና ማለት አንዳንድ ሰው ይሄ ኮሜንት ከመስጠት ምናምናም በፊት ብታስብ። ካፕሽን ጽፋሻል። ካፕሽን ላይ ድራፍት ብዬሽ እኮ ጽፌ አለው። ድራፍት ያ ነገርም ተውት። አዎ ተውት። ያ ነገር ለመናገር መቸኮል የሚያሳየው እና ያው እንደዛም ሆኖ ደግሞ የሚረዱኝ ፋሚሊዎች አሉ። ሰው እኔ እንደዛ ስላላችሁ አልደበረኝም። ምንም አላለኝም። ምክንያቱም እዛች ጋር ማረጋገጫ ጽፋ ያለው በፊት ቪዲዮ እንደሆነ ልብሴም ይናገራል ምናምን ነገር እና ያው እናንተ ከመናገር ወደ ኋላ አትሉም፣ ባጠፋም ባለጣፍ ሰው ተናገሩ። ግን ደግሞ እኔ አንዳንድ የምወዳቸው የሚወዱኝ ፋሚሊዎች ሌላ ነገር ስለመሰላቸው ለነሱ ማብራሪያ መስጠት ስለፈለኩኝ ነው። ምክንያቱም እኔ ለእናንተ እንዲህ በዩቲዩብ ራሴ መጥቼ ሳላወራ ምንም አይነት ቪዲዮ ምናምን መልቀቅ አልችልም፣ ደስም አይልም፣ ሁኔታውም አያስኬድም። እና አሁን ወደ አዲስ አበባ መጥቻለሁ። እግዚአብሔር ይመስገን። ከአሌክስ ጋር ባሪፍ ባሪፍ ቪዲዮ ባሪፍ ፋይዲያ አይዲያ እንመጣለን። ዝሮ አንቺ ያንን እንደዛ መጥፎ ነገር የሚናገሩትን ነገር ቸክ አታርጁ። እንደዚህ የሚረዱሽ ነው። እኔ ደስ ነው የሚለኝ በጣም ይገርመኛል። ባይዘዊ ማለት ለእኔ እንደዛ ስለ አንቺ የሚጽፉልሽ ሰዎች በሙሉ እኔ ስማቸውን ራሱ እንደዚህ ጽፌ ብጠቅስ ራሱ ደስ ይለኝ ነበር ላንቺ ጥሩ የሚያስቡልሽም ማለት ነው። እኔ ይገርመኛል። አሪፍ አሪፍ ፋሚሊዎች ይሻሉና በቃ እንደዛ ፖዚቲቭ ነገር የሚያስቡትን ፋሚሊዎችሽን ብቻ እንትን ማለት ነው ያለብሽ። እንደዚህ ኔጌቲቭ የሚያስቡትን ታያቸው በቃ እንደዚህ ኮሜንት ላይ የማይሆን ነገር የሚጽፈው ከዛ በፊት ከመፍጠን በፊት የሆነ ነገር ከማድረግ በፊት ካፕሽን ላይ የተጻፈ ነገር አለ ከታች፣ የቆየ ቪዲዮ ነው ምናምን ነው የሚለው ድራፍት ማለት በቃ ድሮ የሰራችሁ ቪዲዮ ነው ፖስት ያደረገችሁ ለምን አካውንቷ እንዳይመጣ አካውንቷ ሻዶባን ውስጥ ምናምን እንዳይሆን ነው። እና ምንም የተለየ ነገር ኑሮ አይደለም። ሐዘን ሁሉም ሰው እኮ ሐዘን ያጋጥመዋል አይደል? ግን ደግሞ በዛ ሐዘን ውስጥ እስከ መጨረሻው ድረስ መቆየት አይደለም፣ የሆነ ታይም ላይ መረጋጋት ያስፈልጋል። ምክንያቱም ሁሉም ሰው ወደዚህ ደው ነውና ምንም ቋሚ የሆነ ነገር እስከ ዘላላማ የሆነ ነገር የለምና ማለት ነው። ስለዛ እንደዛ አረጋሽ ራሽን እንትን ማለት አለብሽ ማበርታት አለብሽ ጠንካራ መሆን አለብሽ። ካሁን በኋላ አንጠፋም ብላለች፣ አንጠፋም አንጠፋም እግዚአብሔር በቃ ካሁን በኋላ በአሪፍ አሪፍ ፋሪ ስራ ነው የምትመጣው። ያው የአሁኑ እኛ መጥፋት ፈልገን አይደለም፣ ብዙ ነገር አስበናል፣ ብዙ ነገር አቅደን ነበር፣ አልተሳካም፣ ፌል አደረገብን። ያ ማለት ደግሞ እኛ ተስፋ አንቆርጥም፣ ተስፋን አንቆርጣለን ማለት አይደለም። ተስፋ አንቆርጥም መቼም መቼም ምናምን በለኝ እ አበርታኝ መቼም ተስፋ የሚቆርጡማ ድንገት ሁላችንም ያጋጥማል። ሁላችንም ቤት ሀዘን ይገባል፣ ደስታም ይገባል። እና ሁላችንም ሂያጅ ነን። እዛው ነው ቦታችን። የኮንትራት እድሜ ናት እና በቻልነው አቅም ለሰው መጥፎ ባንሆን መጥፎ ቃል ካፋችን ባያወጣ ባይ ነኝ። ግን አንዳንድ ሰዎች ደግሞ ሱስ ሆኖባቸዋል እና ኢትስ ኦኬ፣ ችግር የለም። እጃችንን አውተናል፣ መናገር ትችላላችሁ። እኛም አንደልትምም፣ ብሎክ ማናደርግም። እንደፈለጋችሁ ሀሳባችሁን የመስጠት መፍት አላችሁ። ግን ደግሞ የሚያናድደኝ ነገር ታስጠይኛለሽ የሚል ሰው ማለት ነው። ለምን ቪዲዮውን ታያላችሁ ታዲያ? ማስጠኛ እስክሮል አታረጉት፣ ምንዲህ ወደ ላይ አርጉት። መሳሪያ ሳልፈልግ ልታሳድሩ ነው ግን፣ አልሳደው፣ ችግር የለም። ኦዲፍ ጃው እና የኛ ውድ ፋሚሊዎች የፕራንኩ ቪዲዮ እለቅላችኋለሁ። አሌክስ ነኝ። ያንጨራጨራውን ቪዲዮ ልመታበት፣ ልሞትበት የነበረውን የፕራንክ ቪዲዮ እለቀዋለሁ። ግን ፕራንክ እንዳያደርገኝ በተቻለ መጠን አስጠንቅቁት። ምክንያቱም እኔ ፕራንክ መደረጉ አይደለም እያሳሰበኛለሁ፣ ገባ። ምላሹ ምላሹ በጣም አጽፎ ላንተ ከባድ ነው የሚሆነው እኔም ከባድ ነው የሚሆነው፣ የእሷም ከባድ ነው ሊሆን የሚችለው። በባለፈው አይነት ሳስበው የእሷም ከባድ ይሆናል፣ የእኔም ከባድ ይሆናል። እንግዲህ ከባድ ለከባድ መተላለቅ ነው። እንለቅ፣ ኧረ እንለቅ። ኖርማል ነገር ነው ማለቅ ነው። እንግዲህ ግብዣ እየበዛብኝ ነው። ፋሚሊ ላንቀባርክ፣ አንድ ሳምንት ሙሉ አልተገናኘንም፣ ተጋብዣለሁ። ባይዜው ታየት አላቸው ቪዲዮ በጣም ወጣ ያለ ነገር ነው የተጋበዝኩት። ስሙን እራሱ አልያዝኩትም አልያዝኩትም። በጣም በቃ ቀልድ ጨምራን የመጣችው ደግሞ ብታይ፣ በፋሚሊ ስስቅ መዋል ነው ዛሬ። ችግር የለም ያው ቃል ይዋጣል አይቀልደኛ ናት፣ ባይዚ ለእናንተ አቀልድላችሁ መሰለኝ እንጂ እንዴ፣ ማስቀው አይደል በጣም ፍልፍሉ። እንዴት ይቀልዳል ፍልፍሉ። ቴንክ ዩ ፍልፍሊት፣ ፍልፍሊት በኋላ የሆነ ነገር ጎረስ ጎረስ ጎረስ ጎረስ አፋፍ ላይ ካሜራማንም፣ ፀሐይ እየቀጠቀ ነው። የሚገርምሽ አንቺ በጣም ቆየሽብንና እኔና ካሜራማን ምግብ በላን ጥለንሽ። አሁን ይሁሉ ቆይተሻል ነው ማለት ነው? አልቆየሁም፣ እና አልቆየሁም። አታካብደው። ቆይተሻል። በልታችሁ እንዴ? አልቆየችም እንዴ? ትቀጣ ትቀጣ አለ ጭራሽ። እኔ ከሀዘን የመጣ ሰው ነኝ እንዴ አቅምም የለኝም ነው። አሁን መቀጣት ነበረባት ግን አልፈርድባትም። ትንሽ ዛሬ ክራውድ ነው ያው የሆነ በዓል ምንም ምናምን ስላለም ትንሽ መንገዱ በጣም ጭንቅንቅ ብሏል። ከላይስ ጭራሽ አይወጣ ፕላስ ደግሞ እናንተ በምተሳሰቡት መንገድ አይደለም። ምን ሄደው እኛ ምናምን የሆነ መንገዱ ተዘግቷል እንባላለን። በሌላ ቅያስ ነው የምንሄደው ምናምን ምናምን እና ትንሽ ክራውድድም ስለሆነ ከዛ አንጻር ነው። እኔ ደግሞ ዛሬ ራይድ ውስጥ ነው ያልኩት ማለት ይችላል። እዛ ታክሲ ውስጥ ነው ያልኩት። በቃ በዚህ መንገድ ተዘግቷል ሲባል በዛ ስሄድ በዚህ እግዚአብሔር በጣም አይቼዋለሁ። በጣም ከባድ ያየሁት ስለነበር አሁን ክራውድድ ምንም ነው አሁን እራሱ ብሄድ ወደ እንደ ሀሳብ እንደ ሀሳብ ሳልጋብዘን ሳጋብዘን፣ ልትሄድ ትንሽ እርቦኛል። እኔ ቅድም የበላ ነው ጎደለ፣ አስለፈለፍሽኝ ጎደለ። ችግር የለም፣ ዛሬ እኛ እንጋብዝሽ እስኪ እንደ ሀሳብ። ለምን አንቺ ከክፍለ ሀገር ከሩቅ ሀገር ነው የመጣችው። አይ ችግር የለም። እና ከሩቅ ቦታ ስለመጣች ዛሬ እኛ ትንሽ ብንጋብዛት ምንድን ነው ከበድ ያለ ነገር አደራሽ ሁለተኛው ደግሞ ነው ነው። አትወደም? አዎ። እኔም ማለት ነው፣ ግን ሴት ሲበላ ያስቀናኛል። እንዴ፣ ለምን? አንቺስ እንደዚያ አትበይም? ለምን አልጋ ብዥሽ? እንዴ እስቲ እንሞክረዋለን። እኔ አልበላም እኮ አንቺስ በይ። ግን ያ ይሻላል። ዝም ብዬሽ ያው እንሰኛል ሶስት ኪሎ ግን ያው በሬውን መግዛት ስትችል የዛን ጊዜ ነው ቁርጡን ማሳየው። እሺ እና ደግሞ ሳልጠየቅሽ ባለፈው የሰራነው ቪዲዮ ስንጠያየቅ ምናምን ምናምን እ በጣም አሁንም ደሞ ሌላ ጥያቄዎች በጣም ብዙ ጥያቄዎች እየመጡብኝ ነው። እሺ እሺ ምን መጣብ? አይ ምን መጣብ ሳይሆን በሌላ ቪዲዮ እንሰራላችሁ አይደል ለማለት ነው አአ እንግዲህ እነዛ ጥያቄ መጣፍ ሊጽፍ እኮ ነው ካሜራማኑ ደከመኝ፣ አረ በቃችሁ ብሎ ነው እንጂ አቆም ነው በጣም ብዙ። እኔ ቀረጻ ላይ መሆኑን ሁላ እረስቼዋለሁ። እግዚአብሔር እኔ ሲጀምር በቃ ጥያቄም አልመሰለኝም ዝም ብለን ነበር። በጣም ተመችቶኛል። በቃ እኔ ኢንተርቪው ሰይፉ ጥራይ። በቃ እኔ ሁላችሁም ጥሩ

በጣም ነው ያወራል። ኖርማል ሌላ ጊዜ እንደምናወራው እሺ በቃ ኖርማል ያለው ቫይብ ነበር። አይ ነበር እኔ እረስቸዋለሁ ካሜራው ጌታ ነው ጭራሽ እንዳለው ሁላ እረስቸዋለሁ። መጨረሻ ላይ አረ በቃችሁ ምናምን ሲል ወይ አለን ምናምን ያልኩት ከዛ እንደዛ ሆነ እና እንቀጥለዋለን። ፓርት 2 ፓርት 2 አለ? አዎ ፓርት 2 በደንብ እንሰራለን። እኔማ ጽፌ እንዳይጠፋብኝ ባለፈው ዝም ብለን እየተጠያየቅን ጥያቄ መሆኑ ረስቼ በቃ እያወራን ረሳሁት አሁን ግን ጽፈይ ነው ማለት ነው። ጽፈሽ እኔም ጽፋለሁ አንቺም ጽፈያለሽ፣ እኔም ጥያቄ ጥያቄ ትመልሻለሽ አንቺም እንደ ነገ እንደ ሀሳብ ቅጣት ይዘጋጅ ያልመለሰ አይ በጣም ከባባድ ጥያቄ የምጠይቀው ያልመለሰ እዛው ቅጣትን ይቀጣል ማለት ነው። እም አይ ቅጣቱን ደሞ በሌላ ቪዲዮ ነው እንጂ ማለት ነው። ጥያቄ ከሆነ ፓርት 2 ጥያቄ እንሰራለን፣ ጥያቄና ምናምን ማለት ኦኬ። በዚህ ቪዲዮ ኢንተርቪው ማለት ነው፣ ጥያቄ ያስቀምጥ። በዛ ላይ ደግሞ አቀማመጥሽ ምናምን እንትን ያይዝሽ ምናምን እንትን ነው የምትመስዪው ጋዜጠኛ። የምሬን እኮ ነው። ያቺ ኢቤስ ላይ ያለች ማነው ሰው ማነው የምትመስዪው። እነዚህ ምናምን እግርሽን አጣምረሻ ምናምን፣ እንዴት ነበረ የትምህርት ቤት ትዝታ፣ እንዴት ነበረ ምናምን፣ ከዛ እኔ ደግሞ ትምህርት ቤት ትዝታ እናገራለሁ ምናምን። ብቻ በጣም ደስ ይል ነበረ። አይታችሁት አልሁላችሁም። እና አሪፍ ነበር፣ እንሰራለን። ወድጀዋለሁ እሱን ነገር የምር በጣም፣ ይደገማል፣ ይደገማል፣ ይደገማል፣ ይደገማል። ስለዚህ እና ልጋብዝሻ። በየትኛው እንሂድ? ደስ ባለሽ፣ ደስ ባለሽ እንሂድ። በዚህ ጋር እንሂድ